ሜሊቲን የተባለው ንጥረ ነገር የጡት ካንሰርን በስልሳ ደቂቃ ውስጥ ሊያጠፋ እንደሚችል መረጃዎች ያመለክታሉ። ሰላም ሰላም ውድ ቤተሰቦቼ እንዴት ሰንበታችኋል? ይህን ቪዲዮ እስከ መጨረሻው ተመልከቱትና ከተመቻቹ ሼር፣ ሪፖስት እና ኮፒ ሊንክ አድርጉት። ቤቱን ደግሞ ፎሎ ማድረግን አትርሱ። ሜሊቲን የተባለው ንጥረ ነገር ከንብ መርዝ ወይም ደግሞ ቢቬኖም የሚቀመም ሲሆን 50% የሚሆነው የንብ መርዝ ሜሊቲን የተባለ ንጥረ ነገር ይዟል። ይህ ሜሊቲን የተባለ ንጥረ ነገር የተለያዩ ህመሞችን እንደሚያክም መረጃዎች ያመለክታሉ። አሁን ደግሞ የጡት ካንሰርን በስልሳ ደቂቃ ውስጥ ሊያጠፋ እንደሚችል መረጃዎች ያመለክታሉ። ይህ ሜሊቲን የተባለው ንጥረ ነገር በጣም አደገኛ የተባለውን የጡት ካንሰር ሳይቀር አጠፋ ይችላል ይላል መረጃው። አደገኛ የሚባለው የጡት ካንሰር ትሪፕል ሪሴፕተር ኔጌቲቭ ይባላል። ማለትም ፕሮጀስትሮን፣ ኤስትሮጅን እና ሀርቱ ሪሴፕተር ኔጌቲቭ የሆነ የጡት ካንሰር በጣም አደገኛ የሚባለው ካንሰር ነው። እናም ይህን ካንሰር ሳይቀር ሊያጠፋ ይችላል ይላል መረጃው። ይህ ንጥረ ነገር የካንሰር ሴል ሽፋንን ቦርቡሮ በመግባት በካንሰር ሴሉ ውስጥ የሚገኙ ማንኛውንም ንጥረ ነገር እንዲወገዱ ያደርጋል። ከዚያም ይህ የካንሰር ሴል እንዲሞት እንዲሁም ደግሞ እንዳይራባ ያደርጋል ማለት ነው። ነገር ግን ይህ ሜሊቲን የተባለው ንጥረ ነገር በሰው ላይ እስካሁን ሙከራ አልተደረገም። በእንስሳት ላይና በላብራቶሪ ላይ በተደረገው ሙከራ መሰረት ግን በ60 ደቂቃ ውስጥ ካንሰርን ሊያጠፋ ይችላል የሚል መረጃ ያመለክታል። ይህ ንጥረ ነገር የካንሰር ሴሎችን በመግደል የጡት ካንሰርን ሲከላከል፣ ጤነኛ ህዋሳት ላይ ግን ምንም አይነት ተጽዕኖ አያሳድርም ይላል። ይህ ደግሞ የኬሞቴራፒን የጎንዮሽ ጉዳት ሙሉ በሙሉ ያስወግዳል ማለት ነው። ውድ ቤተሰቦች ይህን የንብ መርዝ ወይም ደግሞ ቢቬኖም እንዴት መቀመም እንደሚቻል ኮመንት ላይ አሳውቁኝ። ውድ የሀገራችን እንቁ ሳይንቲስቶች ይህን መረጃ በመጠቀም እውን ለጡት ካንሰር ሊውል ይችላልን የሚለውን ምርምር በፍጥነት ልትጀምሩ እንደምትችሉ ባለሙሉ ተስፋ ነኝ። አመሰግናለሁ።